ምሳሌ ድራማ እንግዲህ በጣም ደስ የሚል ምርጥ ድራማ ነው። ምሳሌ እንግዲህ ጀይና አባት ነው ያለት ማለት ነው። ብሩክ በጣም ጀይና አባት አልበገረም ባ የአባት ነው ማለት ነው። እንግዲህ ማለት ተቃጥላ ሌት ስሞት ነው ማለት ነው። እንግዲህ ብሩክ ጀይና አባት ስለሆነ ምሳሌን ሄዶ ወስዶ አጣሳክሟት በጤንነቱ መልሷት ይዟት መጣል ማለት ነው። እንግዲህ ትግስት ልታብድ ደርሳለች ማለት ነው። እሷ ምሳሌ እንድትድን ሳይሆን እንድትሞት ነበረ ፍላጎቷ ማለት ነው። እንግዲህ ሰው ሲገፋን ፈጣሪ ይደግፈናል ማለት ነው። ምሳሌ ይህ እንኳንም ታክምሽ ዳንሽ እንኳን እንደዚህ መጣሽ ማለት ነው። እንግዲህ ብሩክ ሲመጣ ምሳሌ እንደብቋት ብቻውን ብቅ ብሎ እነ ዳታና እነ ቅድስት በጣም ደንግጦ፣ ቅድስት እሪ ብላ አልቅሳ ነበረ ምሳሌ እየታለች ብላ ማለት ነው። አውቆ ነው ብሩክ ከኋላ አስቀርቷት ራሱ ብቻ ብቅ ያለው ማለት ነው። እንግዲህ ምሳሌ ድራማ ማለት እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ እንግዲህ አንዳንድ ወንዶቹም ለአባትነት የማይሆኑ አሉ፣ እና እንደዚህ አይነት እንደ ቡሩክ ጀይና አባት አለ ማለት ነው። ጀይና አባት በስንት ፈተና ውስጥ በስቃይ ውስጥ በስንት ነገር አልፎ ምሳሌ ያሳከመ ሁላችንም እናውቃለን ማለት ነው። እንግዲህ ቅድስት እሷ በጣም ጀይና ሴት ናት ማለት ነው። ሁሉ ጊዜ እንግዲህ ከብሩክ ጎን ናት። ቅድስት ከብሩክን ነው ስትረዳ የነበረው እስከዛሬም እንግዲህ እዛም ብዙ መሥዋዕት ከፍላለች ማለት ነው ምሳሌ እንድትታቀም ምሳሌ እንድትታከም እጅግ በጣም ብዙ ነገር አድርጋለች ማለት ነው። ቅድስት በጣም ነው የምትወዳት። ምሳሌን ምሳሌን በጣም ነው የምትወደው። እንግዲህ ብሩክንም በጣም ተወዷለች፣ ታገብረዋለች ማለት ነው። ስለዚህ ስቃይ ስቃይ ነው ብላ ብዙ ነገር አድርጋለች፣ ብዙ መስዋዕት ከፍላለች ማለት ነው። እንግዲህ በጣም ነው ደስ የሚለው ማለት ነው። የሰው ልጅ መጀመሪያ ሳይሆን መጨረሻ ሲያምር እጅግ በጣም ነው ደስ የሚለው ማለት ነው። እንግዲህ ምሳሌ ታከማ መጣች። ማለት ነው እዚህ ጋር እየተጫወተች እየዘለለች ነበረ። እና መኪና አጋጣሚ መጡ ነበረ። ብሩኬና ቅድስት በጣም ነው የደነገጡት፣ ግን አልነካትም። እግዚአብሔር ይመስገን፣ በጣም ደስ ይላል። እውነት ለመናገር የሰዎቹን ክፋት፣ የሰዎችን ተንኮል ምንም እንደማያደርገን በፈጣራችን ከተማመን የሰዎች ተንኮል እና የሰው መጥፎ ድርጊቶች ይሄኛ ላይ ምንም ተጽዕኖ እንደማይፈጥር እግዚአብሔር ከኛ ጋር ካለ የኛ በፈጣራችን የምንተማመን ከሆነ ምሳሌ እንግዲህ ለትንሽ ለትንሽ ነው ከመኪና እየዳነችው ማለት ነው። እጅግ በጣም ለትንሽ እግሯ ሰ ነበረ ማለት ነው። እንግዲህ ታኪማ መጣም ችግር ደርሶ አደጋ ሊደርስበት ነበረ ለትንሽ ለትንሽ ነው እንግዲህ ፈጣሪ እያዳናት ማለት ነው። እንግዲህ በፈጣሪ የሚታመን ሰው ፈጣሪን ተስፋ የሚያደርግ ሰው መቼም መቼም ቢሆን ምንም ነገር መሆን እንደማይችል የሚያስተምር ድራማ ነው። ይሄ ድራማ በጣም እጅግ ብጡም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። ሰዎች ሲባሉ እንግዲህ ለእኛ ጉድጓድ ይቆፍራሉ፣ ለእኛ መጥፎ ነገር ያደርጋሉ፣ እኛን ለማጥፋት የማይነቅሉት ጉድጓድ የለም። እጅግ በጣም ብዙ ነገሮችን እያደርጋሉ ማለት ነው። ሰዎች ማለት እነሱ ደግሞ ብዙ ነገር ነገር ቢያደርጉም ፈጣሪ ከኛ ጋር ካለ ኛ በፈጣራችን ላይ እምነት ካለን ያ ሰው የፈለገ ነገር ቢያደርግ ኛ ላይ ምንም ነገር ጽና ተጽዕኖት መፍጠር እንደማይችል የሚያሳይ ቪዲዮ ነው። እንግዲህ በፈጣራችን የመተማመን ፈጣራችን የሚያደርግልንም በግልጽ የሚያሳይ እንግዲህ ይህ ዲዮ ነው ማለት ነው። ይህ ቪዲዮ እጅግ በጣም ብዙ ነገር የሚያስተምረን ቪዲዮ ነው ማለት ነው። ምሳሌ ድራማ እንግዲህ ከዜርጋ መሰረቱ ጀምሮ በድራማ መልክ ቢያመጡም እንግዲህ እውነተኛ ታሪክ ነው ማለት ነው። በዚህ ሰዓት እንግዲህ ማለት በጣም ችግር ውስጥ ነው ያለችው ማለት ነው። በዚህ ና ከሞጎስ ያገነ ቤት ብለታል ማለት ነው። ሞጎስንም ልታገኛ አልቻለችም። እንግዲህ ሉላ ከሞጎስ ጋር ነው ያለችው ማለት ነው። እሱ ደግሞ ሞጎስን አግኝቼ እገለዋለሁ፣ ከዛ ሉላ የኔ ትሆናለች፣ ይህ ሉላ የኔ መሆን አትችልም እያለ እንግዲህ ዚህና ሌላ ታሪክ ውስጥ ነው ያለው ማለት ነው። በዚህ ሰዓት እንግዲህ ሞጎስ በጣም ይፈራ ነበረ። ነገር ግን አሁን ሽጉጥ ይዞ ስላለ ምንም የሚፈራ የሚደናገ ወጣም ሲገባም እየተጠነቀቀ ግራቀኙን በደንብ እየተመለከተ ማለት ነው እንግዲህ ዳታዬ የኔ ቆንጆ እሷ በዚህም በዚህም እያለች በሁሰው ፍቅር ናት ማለት ነው እንግዲህ፣ በክፉ የሚመጣውን በፍቅር እየመለሰች ነው የምትገኘው። ሰው ማለት ነው ቅድስት እንግዲህ እጅግ በጣም ደስ ብሏታል ማለት ነው። በጣም ነው የተደሰተችው። ሞገስ እንግዲህ ከቡሩክ ጋር መገናኘት አይፈልግም። ቡሩክ ደግሞ ማገኘት አለብኝ እሱም ማገኘት አለብኝ እኔ ሁሉንም ነገር መፋለም እችላለሁ። በፊት ለልጄ ብዬ ነበር ነበር እዚህ መራ የነበርኩት አሁን ግን በእያንዳንድ እቺ ነገር መፋለም ይችላለው እያለ ነው፣ ማለት ነው። የዚና እንግዲህ ብሩክን እያደነቀ ነበረ። ብሩክ ከዚህ ሁሉ ችግር ሁሉ ወጥቶ ልጁን አሳክሞ መጣ ማለት ነው እያለ እያጨበጨበ እያደነገጠ ነበረ ማለት ነው። ነገር ግን ሞጎስ እንግዲህ ተደብቆ ነው ያለ፣ ከሉላ ጋር ሲወጣ ሉላ ከቤታት ወጣ ተደባብቆ ነው ግብርብሮች እየተጫወተ አለው ማለት ነው። እንግዲህ የዜና ሞጎስን የሚፈልገው አሁን ልቅ ያለው ነው። ከዛ ሱ ካልሞተ ሉላ የኔ ሊቶን አትችለም በማለት ማለት ነው። አሁን እንግዲህ ሞጎስ ልታይ ስላልቻለ ከቡሩኬ ጋር ነው እኔ መግጠም ያለብኝ እያለ እኔ እንደዚ አይነት ጃይና ወንድ ከኔ ጋር የሚጋጠም ወንድ ነው የሚፈልገው በቋቃው ወንድ አይመቸኝም እያለ ነበረ ማለት ነው። የዚና ማለት ነው እንግዲህ ምሳሌ የኔ ቆንጆ ተሽሏት መታለች እና እየዘለለች እየተጫወተች ጊዜ ቅድስትን ፓራን ካደረጋች እንደየታማመጠስመስላ ማለት ነው ቅድስት ግና ነበረ ማለት ነው እየዘለለች ነበረ ድረስ ሲተጫወት የነበረ ማለት ነው። ሰላም ሰላም፣ ውድ ነው የተከበራችሁ የቻናል ቤተሰቦች እንዴት ናችሁ ልኝ፣ ደህና ናችሁ ወይ? ና አለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ልኝ ተስፋ አደርጋለሁ። እንዴት ናችሁ ልኝ? ምን ያለው ፈጣሪ የተመሰገነ ይሁን። እናንተ ጋርም ሰላም እንደምትሆኑ ተስፋ አደርጋለሁ እኔ ቀይ በዛ ሰላም ለእናንተ ይብዛላችሁ፣ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ውጭ ቤተሰቦች እንዴት ናችሁ? እኔ እንኳን ወደ ቻናሌ በሰላም መጣችሁ፣ ሼር፣ ላይክ፣ ስብስክራይብ በማድረግ ቤተሰብ የሆኑ ተቀላቀሉ ይላቸዋለሁ። ሰላማችሁ ይብዛላችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ሰላማችሁ ይብዛላችሁ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። አዲስ ቪዲዮ እንግዲህ ሲመጣ ምሳሌ የእንጀራ እናት ድራማ ነው ማለት ነው። እንግዲህ ምሳሌ የእንጀራ እናት እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። በጣም ደስ የሚል ብዙ ነገር የሚያስተምረን እንግዲህ ምሳሌ ታክማ መታለች ማለት ነው። እንግዲህ ጀይና የሆነ አባት አላት ማለት ነው። አሪ በገርን ባያለ እኔ የፈለገ ነገር ሌጣ ልጅ ማመዳያን አለበት መሞት የለበትም ብሎ እንግዲህ ቡሩክ ከሴ ስንቱ ሰው ጋር ተፋልሞ ከስንቱ ሰው ጋር ብዙ ዋጋ ከፍሎ እንግዲህ ምሳሌ የኔ ቆንጆ አሳክሟታል ማለት ነው። በሰላም ይዟት መጥተዋል ማለት ነው። በጣም ነው ደስ የሚለው እውነት ለመናገር እንግዲህ ማለት አሁንም ተንኮላት እየጠነጠነች ነው። ምንም አልቻለችም። እንግዲህ ብሩክ መጥቶ ሪፖርት ሄዳ ሊታይ ነበረ፣ ሌላ ነገር ይፈጠራል ብሎ እንግዲህ ለተንኮላ ሄዳ ነበረ ማለት ነው። ስትሄድ እንግዲህ ምሳሌን ስታይ ፌንት ለመስራት ምንም አልቀራትም፣ በጣም የደነገጠችው ማለት ነው። እኔ ዚህ ቁጭ ብዬ ምሳሌ ታቅማ መዳ ነው ምናምን ብላ እንግዲህ በጣም ብዙ ነገር ገብታለች ማለት ነው። አይኑ ፍጥጥ ብሎ ነው የቀራ እንግዲህ ማለት ምንም ማድረግ አይቻልም። እንግዲህ ሰዎች ሲገፉን ፈጣሪ ይደግፈናል ማለት ነው። እግዚአብሔር ደግሞ ምሳሌ እንድትሞት አልፈለገም፣ ሕይወቷ እንዲቀጥል ስለፈለገ ፈጣሪ ደግሞ አባትንም ረድቶ እንግዲህ ምሳሌ ታክማ እንድትድን አድርጓታል ማለት ነው። እንግዲህ አንዳንድ ጊዜ ሰዎች ሲገፉን ፈጣሪ ይደግፈናል። ፈጣሪ ደግሞ ከደግፈን ሰዎች ጠሉን አልጠሉን ወደዱን አልወደዱን ምንም ትርጉም የለም ማለት ነው መጀመሪያ ጣሪ ከወደደ ለኛ በቂ ነው። በህይወታችን ውስጥ የሚያስፈልገው አንድ አምላክ ብቻ ነው ማለት ነው። ምክንያቱም ሁሉም ነገር ማድረግ የሚችለው እሱ ብቻ ስለሆነ ማለት ነው። እንግዲህ ማለት አልተሳካላትም። ብዙ እጅግ ብዙ ነገር አድርጋለች፣ ምንም ማድረግ አልቻለችም ማለት ነው። አልተሳካላትም። እንግዲህ ስላልተሳካላት በጣም ተናዳለች ማለት ነው። የዝና እንግዲህ ሞኮስን ለመግደል ይፈልጋል። ሞኮስን ካገናኘሽኝ ሞኮስን ከገደልኩን በኋላ ላቺ ቤት ይገዛልሻለሁ ብሎ ቃል ገብቶላታል ማለት ነው። ማለት ማለት ነው። ማለት እንግዲህ ሞጎስ ከሞተም በኋላ ቤት ይገዛልኛል ብላ ተስፋ አድርጋለች ማለት ነው። እንግዲህ የዝና ደግሞ ሉላ ከመጎስ ጋር ስላለች ነው ሞጎስን ለመግደል የፈለገ ሞጎስ ካልሞተ ሉላ የኔ አቶንም በማለት የተነሳ ነው ማለት ነው። እንግዲህ የዝና በገንዘቡና በሀብትና ንብረቱ የሚታመን ሰው ነው ማለት ነው። ሀብትና ንብረት ለሰው ልጅ ምንም ማድረግ አይችልም ማለት ነው። ነገር ግን እሱ አሁን ቡሩክን ይዟት አሁን ከቡሩክ ጋር እየተፋለመ ሞጎሴን በዛ አማካኝነት አግኝተው እንግዲህ ለማለት ቤት ለመግዛት ነው። የዝና በጣም ከባድ ነው። ሞጎስ እንግዲህ አሁን በዚህ ሰዓት ከሉላ ጋር ነው ያለው። በጣም ነው ደስ የሚለው ማለት ነው። እጅግ በጣም አስተማሪ፣ ደስ የሚል ድራማ ነው ምሳሌ ድራማ። እነዚህ በድራማ መልክ ቢመጡም እንግዲህ እውነተኛ ታሪክ፣ በጣም ደስ የሚል ድራማ ነው። እጅግ በጣም ብዙ ነገር የሚያስተምረን ድራማ ነው ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁ ስለመጣችሁ እናመሰግናለን። በርቱልን ከዚህ በለቀ ናተና ደግሞ እንጠብቃቸዋለን። በጣም ነው ደስ የሚለው ግራባቸው ማለት ነው። ውድ ቤተሰቦች አብራችሁ ስለቆያችሁ ከልብ አመሰግናለሁ። ከልብ አመሰግናችኋለሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቶች ንሰላማችሁ በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልን በማደረግ ወደ ቻናል ይቀላቀሉ። ውድ ቤተሰቦች በቀጣይ በአዲስ ቪዲዮ በአዲስ ነገር እስክንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛልኝ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ሀገራችን ሰላም ያድርግልን። ከሁሉም የሚበልጥ ለሰው ልጅ ሰላም ነው እና ሰላም፣ ፍቅር፣ አንድነት ለሀገራችን። ሰላማችሁ ይብዛልኝ። በቀጣይ በአዲስ ነገር እስክንገናኝ ድረስ የላይክ ሰብስክራይብ በማደረግ አበረታትኝ።